ተናስ ጥልን ሰላም እንደምን ቆያችሁ? በኢትዮጵያ እና በመላው ዓለም ያላችሁ ተከታታዮች አንድ ሰዓት ሆኖ ኢቲቪ ዜና 57 ተመልሷል። አበይት ነጥቦቹ ምን ነው። የአማራ ክልልን ዘላቂ ሰላሙን ለማድረግ በየአካባቢያችን ሚናችንን በአግባቡ ልንወጣ ይገባል ሲሉ የባህር ዳር ከተማ የመንግስት ሰራተኞች ተናገሩ። የኢትዮጵያ አርቲፊሻል ኢንቴሊጀንስን ተቋማትን ለማጠናከርና ዘላቂ ልማትን ለመደገፍ እየተጠቀመችበት መሆኑን የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ተናገሩ። የኢቢሲ ሰራተኞች አርቲፊሻል ኢንቴሊጀንስ ጎብኝተዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ አሜሪካ የነደፈችውን አዲሱን የሰላም እቅድ ተከትሎ ከሀገሪቱ ጋር ሀቀኛ ስራ ለመስራት ዝግጁ ስለመሆናቸው ከውጭ ዘና እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮ በቀጥታ ስርጭት የምትከታተሉትን የቲቪ ዜና 57 ሰለሞን ኃይለ ኢየሱስ እየመራሁ ትቆያለሁ። አብራችን ዝለቁ። የአሰብ ጥያቄ ባይኖር ኖሮ የሁለቱ ሀገራት ግንኙነት ይሰምር ነበረ። ወይም ኢንተረስትን መግለጽ በኢንተረስት ላይ እንነጋገር ማለት ማንኛውም ያደርገዋል። በማንኛውም ጉዳይ ላይ አለመነጋገር ይሄ የሻዕቢያ ፖሊሲ። አሁን ግን ያ ዘመን ያለቀ ይመስለኛል። የኢትዮጵያ የባህር በር ይገባኛል ጥያቄ ፍትሐዊ ነው፣ ትክክለኛ ነው። አሁን ደግሞ አስገዳጅ ነው። ለምን አሰብ የሚለውን እንመልከት። አሰብ ወደዛ የሄደበት መንገድ ትክክለኛ አይደለም። በኢትዮጵያ በኩል ሁሉም አማራጭ ሬዲ ሆኖ ቀርቧል። አስረድቼ ሞግቼና ተሞግቼ አተርፋለሁ ብሎ የሚያምንበት ፔጅ ላይ ማምጣት ስ የሀገር ጉዳይ ዛሬ ከምሽቱ ሶስት ሰዓት ከሩብ ጀምሮ በኢትዮጵያ ቴሌቪዥን ቀዳሚ ወደ ሆነ ዘገባ ልሻገር። የሲቪል ሰርቪስ ኮሚሽን የመንግስት አስተዳደርና አገልግሎት ሪፎርምን በሚተገብሩ ተቋማት ላይ ድጋፍና ክትትሉን አጠናክሮ እንዲቀጥል በሕዝብ ተወካዮች ምክር ቤት የሰው ሀብት ልማት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ አሳሰበም። ቋሚ ኮሚቴው የሲቪል ሰርቪስ ኮሚሽን የሩብ ዓመት የቅድ አፈጻጸምን ሪፖርት አድምጠዋል። የሲቪል ሰርቪስ ኮሚሽነር ዶክተር መኩሪያ ሀይሌ ባቀረቡት ሪፖርት ታዲያ በሩብ ዓመቱ አገልግሎቱን የሚያሳልጡ ተግባራት ስለ መከናወናቸው ገልጠዋል። እንደ ሀገር የተያዘውን የእድገትና የብልጽግና ጉዞ ለማረጋገጥ አገልግሎትን ማሻሻል እንዲቻል የጠቅላይ ሚኒስትር አብይ አህመድን ኢኒሼቲቭ በመከተል የሞሶብ አንድ ማዕከል አገልግሎትን የማሳለት ስራ ስለመሰራቱን ገልጸዋል። በማሳያነት አሁን ላይ ሀ 21 የሞሶብ አንድ ማዕከል ግንባታ የተከናወነ ሲሆን 19ኙ ተመርቀው አገልግሎት እየሰጡ ነው። ቀሪዎቹ የጅግጅጋና የጎንደር ማዕከላት ደግሞ በቅርቡ ስራ ይጀምራሉ ብለዋል። ኮሚሽነር መኩሪያ ኃይሌም በህዝብ ተወካዮች ምክር ቤት የሰው ሀብት ልማትና የስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ሰብሳቢ ዶክተር ነገሪ ሌንጮ ከኮሚሽኑ የሞሰቢያ አንድ ማዕከል አገልግሎትን በማጠናከር ውጤታማ ስራ ስለመሰራቱ አብራርተዋል። የፋይናንስ አስተዳደርን ለታለመለት አላማ ማዋል የሀገርን የብልጽግና ተልእኮ የሚሸከም የመንግስት ሰራተኛን ለማብቃት የተሰሩ የአቅም ግንባታ ስልጠናዎችም በጥንካሬ ስለመነሳታቸው የባልደረባችን አልጋነሽ ተካ ዘገባ ያመላክታል። የአማራ ክልልን ዘላቂ ሰላምውን ለማድረግ በየአካባቢያችን ሚናችንን በአግባቡ ልንወጣ ይገባል ብለዋል። የባህር ዳር ከተማ የመንግስት ሰራተኞች የከተማ አስተዳደሩ የመንግስት ሰራተኞች በየክላስተሩ በወቅታዊ የሰላም፣ የልማትና የመልካም አስተዳደር ስራዎች ዙሪያ ውይይት አካሂደዋል። በስፍራው የሚገኘው ዘጋቢያችን ሳሙኤል ወርቃየሁ ተከታዩን አደርሰናል። የባህር ዳር ከተማ አስተዳደር የመንግስት ሰራተኞች በየክላስተሩ በወቅታዊ የሰላም የልማትና የመልካም አስተዳደር ስራዎች ዙሪያ ተወያይተዋል። ውይይቱን ካካሄዱ ክላስተሮች መካከል የከተማና መሰረተ ልማት ዘርፍ ክላስተር የመንግስት ሰራተኞች ተጠቃሽ ሲሆኑ የውይይቱ ተሳታፊዎች የከተማዋ የሰላም ሁኔታ ከጊዜ ወደ ጊዜ እየተሻሻለ መምጣቱን ገልጸዋል። የከተማዋን ብሎም የክልሉን ሰላም ለማጽናትም እያንዳንዳችን በየአካባቢያችን ሚናችንን ልንወጣ ይገባል ሲሉም የመንግስት ሰራተኞች ገልጸዋል። ህብረተሰቡ ስጋት አለበት። ስጋቱ መፍ መውጣት የሚችለው ግን በተደራጀ መንገድ ነው። ምንም ጥርጥር የለውም። ይሄ አካባቢ መጠበቅ አለበት። የተጀማመሩ አሉ፣ በደንብ አግባቡ እየሰሩ አሉ። ያዝለቀቅ ያሉ አካባቢዎችም አሉ እና በዚህ ደረጃ አደረጃጀቱ ጠንክሮ መግባት አለበት። የጸጥታ መዋቅሩ ከዚህ በፊት አልነበረም፣ እውነት ለመናገር አሁን ግን ትራፊክን አይታችሁት ከሆነ እኮ እስከ ሶስት ሰዓት ያመሻል አሁን ማለት ነው። በዛ ልክ የመንግስት ሰራተኛውም የድርሻውን ወስዶ መስራት አለበት። በየአካባቢው መንግስት በየመንደሩ ጠብቆ እንደት ይችላል? አይችልም። ወታደር እንደት ያሰማራል? ፖሊስ እንደት ያሰማራል? ከበሬጄ አይኖረውም። ስለዚህ አሁን ምን መደረግ ካለበት ማህበረሰቡ በሰፈር በብሎክ ተደራጅቶ ራሱ ይጠብቅ የሚባለው ነገር ወሳኝ ነው። ችግሮችን በውይይት መፍታት ቀዳሚው ተግባር ሊሆን ይገባል፣ ያሉት የመንግስት ሰራተኞች በከተማዋ አልፎ አልፎ የሚታዩ ወንጀሎችን ለመቆጣጠርም ህብረተሰቡ ከጸጥታ መዋቅሩ ጋር በመቀናጀት ሊሰራ እንደሚገባም ተናግረዋል። ነገር ግን እገታው አልቆመም። ለምንድን ነው ያልቆመም? በደንብ መጣራት አለበት። በዛ ልክ ተጣርቶ እርምጃ የሚወሰድበት መንገድ እስካልተፈጠረ ድረስ አሁንም እገታ ምንለው ምን ዝርፊያ ምንለው ምናምን ሙሉ በሙሉ ሊሰዳ ስለማይችል እኛም በየአካባቢያችን ተደራጅተን ስራዎችን መስራት አለብን። በከተማዋ ሰላምን ከማጽናት ጎን ለጎንም የተጀመሩ የልማት ስራዎች ተጠናክረው ሊቀጥሉ እንደሚገባም ጠይቀዋል። ዓለም አቀፍ ስማርት ሲቲ ከሚባሉ ከተሞች ተርታ ለማሰለፍ የሚደረገው ጥረት ዲጂታላይዝ ለማድረግ የሚደረገው ጥረት በግሌን ያፕሬሼት አደርጋለሁ። እሱ ተጠናክሮ መቻል አለበት። የሰጣትን ተፈጥሮ ሀብት የሰጣትን የተደበቀውን ውበት ያወጣበት ነው ልማቱና ይሄ ቀጣይም ደግሞ በደንብ ማየት ያስፈልጋል። ኮሪደር መጦልናል ጥሩ ነው፣ ነገር ግን ኮበል ቀረብን የሚል ጥያቄ እየተነሳ ስለሆነ በደንብ መያዝ አለብን። ስለዚህ በዛ ልክ ይህ አብሮ በክር ተካቶ ህብረተሰቡ ራሱ የሚፈልገውን ኮበል እንዲገነባ የማድረግ ስራ መሰራት አለብን። የከተማ አስተዳደሩ ከተማና መሰረተ ልማት መምሪያ ኃላፊ ተሻገር አዳሙ በበኩላቸው ከተማዋ ሰላሟን ከማስጠበቅ ጎን ለጎን የማህበረሰቡን ተጠቃሚነት የሚያረጋግጡና የመልካም አስተዳደር ችግሮችን የሚፈቱ የልማት ስራዎች ተጠናክረው መቀጠላቸውን ገልጸዋል። የከተማዋን ብሎም የክልሉን ሰላም ለማረጋገጥና የሚሰሩ የልማት ስራዎችን በማስቀጠል የመንግስት ሰራተኞች ሚናቸውን እንዲወጡም ጥሪ አቅርበዋል። ጸጥታ ላይ የተረዳችሁበት መንገድ እያደረጋችሁት ያለው ነገር እና ወደፊትም ከተማችን ሙሉ በሙሉ ሰላሟ ተረጋግጦ ሰው ያለ ስጋት ወጥቶ የሚገባባት ከተማ ልክ ከታች አምናው አምና እንደተሻለው ከአምናው ዘንድሮ እንደተሻለው ፍጹም ሰላም የሞላባት ያለምንም ስጋት ዜጎቿ የሚኖሩባት ከተማ ለማድረግ የማህበረሰቡ ርብርብ ወሳኝነት አለው። ከማህበረሰቡ ደግሞ በእያንዳንዱ ማህበረሰብ ውስጥ የሚኖረው የመንግስት ሰራተኛ ላቅ ብሎ ባስተሳሰብም በተግባር መገኘት አለበትና ያነሳችሁት በጣም ጥሩ ነው። እሱን አጠናክራችሁ ብትቀጥሉት። በአማራ ክልል ከባህር ዳር ከተማ ባሻገርም በሌሎችም በክልሉ አካባቢዎች በወቅታዊ የሰላምና የልማት ጉዳዮች ዙሪያ እየተደረጉ የሚገኙ ህዝባዊ ውይይቶች ተጠናክረው ቀጥለዋል። ኢትዮጵያ አርቲፊሻል ኢንቴሊጀንስን ተቋማትን ለማጠናከርና ዘላቂ ልማትን ለመደገፍ እየተጠቀመችበት ስለመሆኑ የኢቢሲ ዋና ስራ አስፈጻሚ ቢኒያም ኤሮ ተናገሩ። የኢቢሲ የስራ ኃላፊዎችና ሰራተኞች ሰሞኑን የተመረቀውን የኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩትን ተዘዋውረው ጎብኝተዋል። ህይወት አበበ ተከታትለዋለች። ሰላም ተመልካቾች፣ አሁን የምገኘው በቅርቡ የተመረቀው የአርቲፊሻል ኢንተለጀንስ ኢንስቲትዩት ውስጥ ነው። እንግዲህ ይህ ህንጻ እንደሚታወቀው ብሔራዊ አካባቢ ነው የሚገኘው። ቀድሞ የኢትዮጵያን ብሮድካስቲንግ ኮርፖሬሽን ይጠቀምበት ነበር። አሁን ግን ኢንስቲትዩቱ እንግዲህ አርቲፊሻል ኢንተለጀንስን በሚመጥም መልኩ እንደ አዲስ ሰርቶታል ማለት ይቻላል። ታዲያ ዛሬ የኢቢሲ ሰራተኞች ይህንን ህንጻ ለመጎብኘት እዚህ ተገኝተዋል። እንግዲህ የቀድሞ ተቋማቸው ነው ይህ ህንጻ። አሁን እንደዚህ ሲያዩት ምን ተሰማቸው የሚለውን ከዛም ባለፈ ደግሞ አብረው ሲጎበኙ አብረናቸው እየጎበኘን የምንመለከት ይሆናል። አብራችኑ ነው ለዚህ ሰፖርቲቭ ነው ብሎ ሪኮመንድ ያደርጋል። ስለዚህ ኤአ አሲስቲንግ ዲጂታል ላይብራሪ ነው ማለት ነው። እና እንደ ሚዲያ ባለማነታችንም በምናየው ነገርና ፕራክቲካል ደግሞ አሰራሩ እንዴት እንደሚሰራ እንዴት ክሬት እንደሚደረግ ስለ ዘርፉ ደግሞ በተጨባጭ እውቀቶችን እንድናገኝ ያደረገኝ ነው። በሀገሬ ደግሞ ይህ ሆነ በተግባር በማየት በጣም ደስተኛ ትልቅ እርካታና ደስታን የተሰማኝ ብዙ ተስፋዎችን እንዳይ ብዙ ውጤቶች ደግሞ እንደምናመጣ ያየውበት ነው። ተቋማችን ከኢንስቲትዩቱ ጋር በጋራ የሚሰራበትን ሂደት ለማመቻቸት ነው እየሰራን ያለ ነው። በዚህም አሁን ባለ ሁኔታ አሁን ሚዲያ እየሄደበት ካለ ሁኔታ ከአርቲፊሻል ኢንቴሊጀንስ ጋር ተቀናጅቶ ያን ኮፓፓ አድርጎ መሄድ ካልተቻለ አስቸጋሪ በመሆኑ ትልቅ ስራዎች እንደሚጠብቀን ያየንበት ነው። እንግዲህ ተመልካቾቻችን ሀገራችን ኢትዮጵያ በተለይ በአርቲፊሻል ኢንቴሊጀንሱ ዘርፍ ከአፍሪካ የመሪነቱን ሚና ወስዳ እንደዚህ አይነት ትልቅ ኢንስቲትዩትን አቋቁማ እየሰራች ነው የሚገኘው። ከሚጠበቀው በላይ በጣም ፍጥን እየተጓዝን ነው። እንደ ሀገራችን በሀገራችን ከነበርንበት ኋላ ከቀረንበት ነው በከፍተኛ ፍጥነት ተስፈንጥረን እንግዲህ መንግስት አስቦ እየሰራ ያለው ሁለንተናዊ ብልጽግና ሁለንተናዊ ለውጥቻ ሀገር ታምጣ ሲባል እየፈጠነች እየፈጠረች ነው እንድትሰራ የሚታሰበው። አንዳንድ ጊዜም ደግሞ ወደ ተስተካካይነት ለመምጣት መዝለል ያስፈልጋል። በብዙ ነገሮች ወደኋላ ከቀረንባቸው እየዘለልን ስለዚህ አንዱ ማሳያ አርቲፊሻል ኢንተለጀንስ ኢንስቲትዩት ነው። ከአፍሪካም ጥቂት ሀገራት ሞክረዋል። ከነዛ ደግሞ በጣም ከፍተኛ ፕሮግረስ ያመጣ በአጭር ጊዜ ውስጥ ይሄ ተቋም ነው። በሁሉም የእድገት ስራዎቻችን በሙሉ አርቲፊሻል ኢንተለጀንስ ያስፈልገናል። ያን አጣጥመን አሳስረን እንሄደበት በመሆኑ ከፍተኛ ሂደት ላይ ነው ያለ ነው። እዚህ ቦታ ስመጣ ለእኔ የተለየ ትርጉም አሉ። ጋዜጠኝነት ህይወት የጀመርኩት እዚህ ቦታ ነው። ውስጥ ከ16 ዓመት በላይ ሰርቻለሁ እና ያገኘሁት የህንፃዎቹ ፒላሮች ብቻ ናቸው። ከዛ ውጭ ያለው ሁሉም ነገር ተቀይሯል። ኢትዮጵያ ወደፊት በቴክኖሎጂ በኢኖቬሽን እንዲሁም በዲጂታል ትራንስፎርሜሽን ምንድን ነው የወደፊት መዳረሻ የሚለውን አንድ ሰው ማወቅ መረዳት ከፈለገ መጥቶ በትክክል የሚያገኝበት ስፍራ ሆኖ አግኝቼዋለሁ። ወደ ሚዲያው ስንመጣ ጠቅላይ ሚኒስትራችን ወይም የሆኑ ትልቅ ባለስልጣን ንግግር እያደረጉ ነው ብለን እናስብ። ያ ንግግራቸው ንግግራቸውን መስማት ለማይችል ሰው በቴሌቪዥን ቀጥታ እዛው ላይ ለማስተላለፍ የሚያስችል የጽሁፍ መልእክት ማስተላለፍ ቢፈልግ ቴሌቪዥን ጣቢያው በቀላሉ ማድረግ ይችላል ማለት ነው። የእሳቸውን ንግግር ቃል በቃል እዛው ላይ መስማት የማይችሉ ሰዎች በቀላሉ ተደራሽነት ሊኖረው ይችላል ብዬ አስባለሁ። ይሄ አንድ ጉዳይ ነው እንግዲህ። የኢትዮጵያ ብሮድካስቲንግ ኮርፖሬሽን ሰራተኞች ዛሬ በአርቲፊሻል ኢንቴሊጀንስ ኢንስቲትዩት ውስጥ ተገኝተው እንግዲህ ጉብኝት አድርገዋል። በቆይታቸው በርካታ ነገሮችን እንደተረዱ ነው። እንግዲህ ቀደም ሲል እንደሰማችሁት፣ በተለይ ደግሞ በእኛ ሙያ ለሚዲያው አርቲፊሻል ኢንቴሊጀንስ ያለው አበርክቶ ሰፊ ነው። ቆንጆ ቆይታ እንደነበረን ተስፋ አድርጋለሁ። እዚህ ቦታ ላይ ካለው ጥቂቱን ያሳየናችሁ። ለማንኛውም ግን በዚሁ እናብቃ። መልካም ጊዜ ይሆንላችሁ። ይህ ዜና በገሳ እየተላለፈላችሁ የሚገኘው እዚህ አዲስ አበባ ከሚገኘው የኤቢሲ ዋናው ስቱዲዮ ነው። ከውጭ ለትንታኔ የመረጥነውን ጉዳይ እናጋራችሁ። የዩክሬኑ ፕሬዚዳንት ቮሎዲሚር ዘለንስኪ የአሜሪካ የነደፈችውን አዲሱን የሰላም እቅድ ተከትሎ ከሀገሪቱ ጋር ሀቀኛ ስራ ለመስራት ዝግጁ ስለመሆናቸው አስታውቀዋል። ዓለም ነሐሴ በትንታኔ ተመልክቶታል። በአሜሪካው የዜና ድረገጽ አክሲዮስ ታትሞ የወጣ የወጣው ረቂቅ እቅድ የዩክሬን ጦር ሰራዊት ቁጥር በ600 ሺህ ይገደባል። የአውሮፓ ተዋጊ ጀቶች ከዩክሬን ወጥተው ፖላንድ ውስጥ ይቀመጣሉ ይላል። ዩክሬን ይህን ለምታደርግበት ማካካሻም አስተማማኝ የደህንነት ዋስትናዎች እንደምታገኝ ያረጋግጣል። በጦርነቱ ምክንያት ከዓለም ኢኮኖሚ እንድትገለል የተረባረበባት ሞስኮውም ማዕቀቡ ተነስቶላት ዳግም ከዓለም ኢኮኖሚ ጋር ትተሳሰራለች ብለዋል። የዓለማችንን ሰባቱን ብልጽግ ሀገራት እንድትቀላቀልም በሚቀርብላት ይፋ ግብዣ ወደ አባልነት በመመለስ የምድራችን ባለጸጋ ሀገራት ቁጥር ወደ ስምንት ታሳድጋለች ይላል እቅዱ። ሙሉ በሙሉ ይሄ መሆኑ በይፋ ከተረጋገጠ ለሞስኮ ያደላ ሆኖ ይታያል ይላሉ ታዛቢዎች። ዩክሬን በረቂቅ እቅዱ መሠረት ብዙዎቹን መሣሪያዎቿን ለማስረከብ ትገድዳለች። አንድ ስሙ ያልተገለጸ የአሜሪካ ባለስልጣን ሲቢኤስ ኒውስ ለተሰኘም የአሜሪካ ቴሌቪዥን ሲናገር እቅዱ የተረቀቀው ከዘለንስኪ አስተዳደር ከፍተኛ ባለሥልጣኖች አንዱ ከሆኑት ሩስተም ኡመሮስ ጋር ውይይት ከተደረገም አያሌ ማስተካከያ ከታከለም ባለስልጣኑ ረቂቆቹን አይተው ከተስማሙባቸውና ለፕሬዚደንት ዘለንስኪ ካሳዩቸው በኋላ ነው ብለዋል። ትናንት አሙስ በከፍተኛ የአሜሪካ ወታደራዊ አዛዦችና በፕሬዚደንት ቮሎዲሚር ዘለንስኪ መካከል በእቅዱ ላይ ይፋ ውይይት ከተደረገ በኋላም ዘለንስኪ በኤክስ ገጻቸው ላይ ባወጡት መግለጫ የአሜሪካ ወገን ይህ ጦርነት እንዲቆም በእነሱ በኩል ያላቸውን የእቅዱን ዝርዝር ነጥቦች አቅርበዋል። ዘለንስኪ በትናንት ምሽታዊ ንግግራቸው ዩክሬን የሚያዋጣ ሰላም እንደሚያስፈልጋትና የዩክሬን ሕዝብ ክብርም መጠበቅ እንዳለበት አስገንዝበዋል። ሞስኮ ባለ 28 ነጥብ እንደሆነ የሚነገረው እቅድ ጦርነቱን ለማስቆም ያለውን ፋይዳ በቀዝቃዛ መልኩ አቅርበዋለች። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ በሰጡት መግለጫ ዕቅዱን በተመለከተ ግንኙነት እንደነበረ ገልጸው ነገር ግን ምክክሮች ተካሂደውበታል የሚያሰኝ አይደለም ብለዋል። ፔስኮቭ አያይዘውም ማንኛውም የሰላሙል የግጭቱን ሥረ መሠረታዊ መንስያዎች መፍታት አለበት ሲሉ አስጠንቅቀዋል።